ከውሻሽ ጋር ያለሽ ግንኙነት እንደዚህ የጠበቀ ግንኙነት ብዙ ሕይወትሽን ያሳጣሽ ይመስለኛል። ብዙ ነገር ውስጥ ገብቻለሁ። እኔ ልክ አይደለሁም፣ በቃ ከራሴ ጋር አይደለሁም። በጣም ስሜታዊ እንደሆን እያደረከኝ ነው ያለው። ለምና ወይ ውጡልኝ፣ በቃ በጣም ችግር ካልክበት። ምንድን ነው ከባልሽ ና ከውሻሽ ለየትኛው የበለጠ የማዘን ስሜት አለሽ? ለሊት ተኝቼ ከባሌ ጋር መተኛት አልችልም። ተነስቼ ውሻ ጠገብ ነው የምተኛው። ግን ደግሞ እሽይንም በጣም ነው የምወደው። እሺ፣ ተረጋግተን እናውራ። እሺ፣ ያለውን ነገር ንገረኝ። ግን ማንም ሰው እንዲሰማብኝ አልፈልግም። ለውሻ በጋርዳ በላቸው አሉ እና መብት አይደለም እንዴ? እንኳን በግ በሬም ማለት ይችላል። እሺ፣ ለማቆም ጥረት አድርገሽ ታውቂያለሽ? ከዚህ በፊት እንዴት አድርጌ፣ በቃ እኔ ከራሴ ጋር አልነበርኩኝም። አሁንም እናንተ ይህን ነገር ስላወቃችሁ ነው እንደዚህ። ይሁን ያለ በእናት ውጣልኝ፣ እንደ ውጣልኝ፣ አንተ ውጡልኝ እንደ ሰላም ጤና ይስጥልን። ክቡራትና ክቡራን ውድ ተመልካቾቻችን፣ እንግዲህ ዛሬም እንደተለመደው የእኛ ጉዳይ የተሰኘውን ፕሮግራም ይዘንላችሁ መጥተናል። ዛሬ የምንገኘው እንደሰማችሁት ባልየው በምንም አይነት መልኩ ቢሆን እሷን ማግኘት እፈልጋለሁ ነው አንድ ጊዜ እንዲተናግር ወይም ደግሞ ባዶ መቅረት የለብኝም ወይም ደግሞ እኔ ብቻ ስትከነከን መቆየት የለብኝም። ይሄ ነገር እልባት ካላገኘ ብዙ ነገሮች ይበላሻሉ ብሏልና እውነት ነው። መፍትሄ ካላገኘ ብዙ ነገሮች ይበላሻሉ። ግን ደግሞ ነገሩን ለመፍታት ትንሽ ውስብስብና የሚያስቸግር ነገር ነው እና ያስፈራልም እንግዲህ ይህን ነገር ለመፍታት ስንጀምር ቀጥታ የሙሽሪት ቤት ለመሄድና ስላሉት አንዳንድ ጉዳዮች ለመነጋገር ነው የወሰንኩት። ስለዚህ ዛሬ ቀጥታ ሙሽሪት ቤት የሚሄድ ይሆናል። ከዛም ደግሞ እንግዲህ ፍቃደኛ የምትሆን ከሆነ ሙሽራውንም ቀጥሬዋለሁኝ። ሁለቱንም አገናኝቻቸው የሚፈጠረውን ነገር እንግዲህ እስከመጨረሻው ድረስ የምንከታተል ይሆናል። ቀና ነገር እንዲገጥመን ጸሎት አድርጉልን። እንደ ሁልጊዜ ትብብራችሁ አይለየን እንግዲህ ምናልባት ይህንን ነገር ለመመልከት እድሜያችሁ ማይፈቅድላችሁ ወይም ደግሞ አይምሯችሁ ማይፈቅድላችሁ ሰዎች ከዚህ ንግግሬ በላይ ባታልፉ ጥሩ ነው ብዬ ምክር እሰጣችኋለሁ። ስለዚህ አትመልከቱት፣ እንዳታዩት ማለት ነው። አይምሯችሁ የሚፈቅድና ደግሞ ለትምህርታችሁ ለእውቀት እንዲህም ነገር አለ ለካ ብላችሁ ለመጠንቀቅ የምታስቡ ሰዎች ብቻ ተመልከቱት። ሌሎችም ሰዎች ከዚህ ነገር እንዲጠነቀቁ አዝማሚያቸው ያላማራችሁ ሰዎች ካላችሁም ደግሞ ሼር እያደረጋችሁ እንዲመለከቱ አድርጓቸው። ቤኪ በረከት እስከ ፕሮግራሙ ፍጻሜ አብሬያችኋለሁ። መልካም ጊዜ ይሆንላችሁ። እንዴት ነሽ? ደህና ነሽ? አለ ደህና ነሽ? እንዴት ነሽ? ሰላም። ከጓደኛዬ ጋር ነው የመጣሁት። እንዴት ነሽ? ሰላም ነው። ስራ እንዴት ይዞሻል? ይቅርታ፣ እንግዲህ ያው ብዙ ጊዜ ሳንገናኝ የቀረን እና ያው አንዳንድ ነገሮች አልተመቻቹልንም ነበር። ለዛ ነው እንጂ ጉዳይሽን ያው ችላ ብለን አይደለም። ሶሪ በጣም ስን ስለቆየ ያው እንግዲህ ዛሬ እንደሚመጣ ደውዬልሽ ነበር። ጥሩ ነበር። የአንቺ መልስ እንዴት ነው? አንቺ ጋር የተገኘ መፍትሄ ያለ፣ ያወቅሽው ነገር አለ? ስለ ባለቤትሽ ስለሌለው እንዴት ነው? ምንም ያወቅሁትም፣ የሰማሁትን ነገር የለም። ከዛ ጊዜ ወዲህ ምንም እንትን አላልሽም። አንተን እየጠበኩ ነው። ኦኬ፣ እኔን ጠብቀሽ ምንም አይነት እርምጃ አልወሰድሽም? በቃ ሰርጉን አስቆምኩት። እንግዲህ አንተ የምታመጣውን ነገር ለማየት እስካሁን እየጠበኩ እየጠበቅኩ ነው። ምንም አዲስ ነገር የለም። ሰርጉን ነው ያስቆምሽው ወይስ የፎቶ ፕሮግራሙ የሚያስቆም ነው? የፎቶ ፕሮግራሙ እና ያው ሰርጉ አስራ አንድ ሳምንት ይቀረዋል ይጠበቅብናል ከአንድ አዲስ ነገር እየጠበኩ ነው። እስካሁን ጥሩ ነኝ። ስለ ጠበቅሽ ያመሰግናለሁ። በተቻለኝ አቅም ያው መፍትሄ መስሎውን ይሰማኝን ነገር ለማግኘት ጥረት እያደረኩ ነው። ስገባም ውሾች እያየው ነበር። እንዴት ነው ውሻ ትወጃለች ማለት ነው? በጣም ብዙ ሰምቻለሁ። ውሻ ትወዳለች ምናምን እያሉኝ ነበር። ውሻን የሚጠላል እንዲ፣ ያንቺ ደግሞ የሆነ ለየት ይላል፣ አይደል? አዎ፣ ያው ስላሳደግኩትም ጭምር ማለት ብቸኝነቴን ያስረሳኝ ነው ነው ውጭ ኖሮ ያለው ብያለው። ያው ማለት በቃ ውሼ ከዛ ጀምሮ ማንም ሰው ሰው ሀገር ሰው በሌለበት ቤተሰብ፣ ጓደኛ ምናም በሌለበት ውሼ ነበር አብሮኝ ነበር። ከዛም ሳመጣው ፓስፖርት አውጥቼ ወደ ኢትዮጵያ አስገባሁት፣ ለውሻው ማለት ነው። እና ትልቅ ቦታ አለው። ቦታ ቢኖረው ማምዳበስኪ ፓስፖርት ማውጣተሽልን ወደዚህ ለምን አልመጣሽም? መጣሽም ያው እዚህ ሀገርም ውሻ ሞልቷል። እንደነገርኩ አብሮኝ የቆየ ውሻ ነው። ስለዚህ እሱን ጥቂ መንታት ደግሞ አትችልም። ለዛ ነው ይዥ የመጣሁት። ምናል እንዴት ነው ውሻ ከውጭ ስታመጪ ቤተሰቦችሽ እንዴት ነበር አቀባበላቸው? ምን ይላሉ? ያው ያውቃሉ፣ ብዙ ነገር ውሽ አብሮኝ እንዳለ ከኔ ጋር አዳባሬ ብዙ ነገር ነው። ውሻ ደግሞ እንደምታውቀው ታማኝ ነው በጣም። አው ግን ያው ስላልተለመደ ብዬ ነው። ብዙ ጊዜ አበሻ ያልሆነ ሰው ውሻ ቢያመጣ ምናምን ችግር የለውም ያው ፈረንጆች አንዳንድ ቫኬሽንም ሲመጡ ምናምን ውሻ ይዘው ይመጣሉ። ግን ደግሞ እንደ አበሻ ስላልተለመደ ለዛ ብዬ ነው እኔ እንደምታውቀው ረጅም ጊዜ ነበርኩት እኮ እዛ ነው ትምህርቴንም ብዙ ከአስራ ሁለት በኋላ እዛ ነው ሄድኩት አስራ ሁለት ተጨረስኩ ስለዚህ ከዛን ጊዜ ጀምሮ በቃ ከህፃንነቱ ጀምሮ ነው ያሳደግሽው ማለት ነው በጣም ነው የሚገርመው ፍቅራችሁ ደስ ይላል ግንኙነታችሁ ደስ ይላል ምንድነው በጣም ደጋግመህ እየጠየቅክኝን ያለኸው በጣም መጠየቀኛለህ እኔም እየመለስኩልህ ነው። አንዱን ጥያቄ የደጋገምከው ነው ውሻዬ ላይ በጣም ችግር ካልክበት፣ ምንድነው? ያው ማወቅ ስለፈለኩ ነው። ከዚህ በላይ ስለሱ እንዳጠይቅ አሁን ስለ ውሻ ልናወራ ነው ወይ ስለ ጠፋው ባልሽ ልናወራ? የመጣው ስለ ባልሽ ነው። ግን ያው ማወቅ የፈለኩት ነገር ስላለ ነው። ከዚህ በፊትም ቤታችሁ ውስጥ እሷን ውሻ ይዘሻ ስትመጪ፣ ሴት ውሻ እዚህ ነበረች እና ልክ ይህንን ውሻ ቤት ካመጣሽ በኋላ ሴቷ ውሻ ሞታ ተገኘች እና ግራ ገብቶኝ ነው። ይሄ እንግዳ ውሻ ሲመጣበት ደንግጦ ነው ምን ተፈጥሮ ነው? ያው ስለምታውቂ ብዬ ነው። ምን በቃ ነው ያሳደግኩት፣ የራሴን ውሻ ነው። እዚህ ስመጣ ደግሞ በቃ አልተመቸችኝም። ውሻዋን ለጓደኛዬ ነው የሰጠኋት እኔ። ሞታ ተገኘች ነው የተባልኩት። ማን ያለው እንደዛ? አይ ነገሩ ነው። ለጓደኛዬ ነው የሰጠኋት እንጂ አልገደልሻ አልገደልኳትም። እንዴት እገላለሁ? አዎ ግን ሞታ ተገኘች ምናምን ነገር ሲባል እኔ እኮ አሁን ያልገባኝ ነገር ስለ ውሼ ልናወራ ነው ወይስ ስለ ጠፋው ባል? በጣም ረጅም ሰዓት ከገባ ሰዓት ጀምሮ እያወራ ያለው ስለ ውሻ ነው። ምንም ማወቅ የፈለግኩታን ከውሻው ጋር ተያይዞ ያው የት ሄዱ እንዴት ነው ምናምን የሚለውን ስጠይቅ እንዲ እንዲ ነበር እንዲ እንዲ ውሻ ትወዳለች ናም ሲባል ለመጠየቅ ያክል ነው እንጂ ሌላ ምንም እንትን ኑሮኝ አይደለም። ግን ከውሻሽ ጋር ያለሽ ግንኙነት ትንሽ ይሄ ተራ ነገር አይደለም። አንድ ጊዜም ከለውሻዋ በጋር ዳበላቸዋል። እና መብቴ አይደለም እንኳን በግ በሬ ማረድ ይችላል፣ ለውሻው። አዎ መብቴ እኮ ነው። ማለት ይሄን ያህል ስለውሼ መመራመር አስፈላጊ ነው አይደለም። ግን እንዴት ነው ለውሻ በሬ የምታርጁ በግ? እንኳን እሱ እንኳን ማያስኬድ ነው። እንዴት ነው የምታርጁ? እኮ እኮ የኔ የግሌ መብቴ ነው አይደል? እንዴ ግራ ገባ። እንዴት ነው ለውሻ በሬ የሚታረደው እንዴ? በጣም እየገረምከኝ ነው ያለኸው። እንደነገርኩህ ስለ ውሽካ ማለት ውሼ፣ ለእኔ ከሰው ሀገር ጀምሮ አብሮኝ የነበረ ውሻ ነው። ከዛ ድረስ አብሮኝ የነበረ ፓስፖርት አውጥቼለት ጭምር ነው ወደዚህ ይዤ ገባሁት አይደል። እንደ ውሻ ደግሞ ታማኝ ነው። ለእኔ ደግሞ በጣም ብዙ ነገር ይለ ብቸኝነት ኔ ያስረሳኝ ብዙ ነገር ነው። እና አንተ ይሄን ያህል ምንድነው ቢሆንም ግን እንደሚጣ ውሻ በጣም ታማኝ ነው። አታውቅም እንደ አንተ ራሱ። አውቃለሁ አውቃለሁ፣ ግን በዛ ነው በዛ ሶሪ፣ ይሄን ስልሽ ምንድን ነው የምትለኝ? በቃ ከዚህ በላይ ስለው ን ምን እንድታወራ አልፈልግም። ማወቅ ስላለብኝ ነው። ስሜታዊ እንደሆን እያደረከኝ ነው። ለምና ወይ ውጡልኝ፣ በቃ ነው ስለው፣ እኮ ጀስት የጠየቅንሽ ስለተፈጠረ ነገር እንጂ ምን አደረግ። እንደ ነገርኩህ እኮ በጣም ደጋግማ እየጠየከኝ ነው፣ እኔም ደጋግማ እየመለስኩልህ ነው። አንተም ደጋግማ እየጠየከኝ ነው። ለምንድነው እንዲህ ስሜት ተው የምትሆኝ? እንዴ ለምንድ ነው? ማሉ ነው ማለት ፊትህ የሚናገረው ሌላ ነገር ነው። እውነቱን ንገረኝ እያልሽኝ ከሆነ ከውሻሽ ጋር ያለሽ ግንኙነት፣ እንደዚህ የጠበቀ ግንኙነት ብዙ ህይወትሽን ያሳጣሽ ይመስለኛል። አይደለም፣ እውነቱን እኮ ነው የምንነጋገረው፣ አይደለ? እንዲ እውነቱን ካልተናገርሽ እንዴት ብዬ ነው ያለውን ነገር እንትን ል የምችለው? እንዴ ተረጋጊ እና ቁጭ ለን እናውራ። ያለውን ነገር እኮ መነጋገር አለብን። ውጣልኝ። ይኸውልሽ ሁሉንም ነገር እሺ፣ በቃ አውቄያለሁ። ከውሻሽ ጋር ሌላ ተጨማሪ ነገር እንዳለ አውቃለሁ። ተጨማሪ ነገር በቃ ከውሻሽ ጋር ያለሽ እንደ ውሻ አሳዳ እንደ ማን ገብቶሻል። እንደማንኛውም ሰው ከውሻሽ ጋር ያለሽ ነገር ኖርማል ነገር አይደለም። ከዛም በላይ ወጣ ያለ ነገር እንዳለሽ አውቃለሁ። ለምንድን ነው እንደዚህ የምትደርጊ? እኔ ሰው ያለ ምክንያት ውሻ እንደዚህ ያቀበል። በቃ እውነቱን ንገረኝ። ካልሽ ባልሽም እንደዚህ አይነት ነገር ጠርጥሮ ነው። በቃ ምንድን ነው የጠረጠረው ከውሻሽ ጋር ባለሽ ጉዳይ የሆነ ነገር ጠርጥሯል። እንደገና ደግሞ በአይኑም ያየው ነገር አለ። በቃ ንገሪኝ ካልሽ እሱ ነው። ምንድን ነው ያየው በአይኑ? በቃ ያየው ነገር አለ። ለምን እንደው ድርቅ የምትይው? ምን አይነት መድረቅ ነው? ምን ብሎ ነገረ? ምንድን ነው ያየው? ይኸውልሽ፣ አታድርቂኝ እኔን። ሶሪ እሱን ነግሮሽ አለ አይደለም የሚለው ነገር። በቃ ሁሉንም ነገር እናቃለን። ለምን እንደው ድርቅ የምትይው? በቃ እሺ፣ እናቃለን አልኩሽ እኮ ከውሻሽ ጋር ምን አይነት ግንኙነት ነው ያለሽ? በትክክል ንገሪኝ። ምንም ነገር ምንም የሚታይ የሚደበቅ ነገር የለሽም? ውሻሽን በተመለከተ እርግጠኛ ነሽ? ምንም ነገር የለም። በዚህ እርግጠኛ አትሁኝ። ያለውን ነገር ሁሉም ሰው ያውቀው ይፍረጥ ትፈልጊያለሽ? ምን አድርጊ ነው የምትለኝ? ቆይ ምንድን ነው የሚፈርጠው? ጥሩ እሺ። ስለዚህ ምንም የተደበቀ ነገር የለሽም እኮ ያለ ነገር ካለ ንገሪኝ ታዲያ። እና ምን አንቺ መኝ እንጂ መጀመሪያ፣ እንዴት ነው የሌለው? ምንም ነገር የለም። ባልሽ ከውሻሽ ጋር አይቶሻል፣ ስትላፊ። በቃ አይቶሻል ቤትሽ ውስጥ። ለዛ ነው በቃ የጠፋው። እሺ ማታ ምን ከሆነና ቀጣይ እርምጃ ማንወስድ ከሆነ እወጣለሁ። እሺ ውልቅ ብዬሽ። መቼ እንዳየኝ ምን ሳደርግ እንዳየኝ? ስትላፊ ከውሻሽ ጋር አይቶሻል። በቃ ሌላውን ነገር ራስሽ ጨርሽው፣ ራስሽ ታውቂያለሽ እኮ። ለምንድነው የምታደርጊኝ? እና እኔ ስላፋ የሚያሳይ መረጃ አለ። እሱ አይቶሻል። ማየት ብቻ ነው? አዎ ከአይነ በላይ ምን የሚታመን ነገር አለ? እና አታደርቅኝ፣ እኔን በቃ ከውሻሽ ጋር አይቶሻል አልኩ። ኢቨን እዚህ ቤት ውስጥ ማብራችሁ በምትሆንበት በምታሩበት ሰት ሳሎን መታ ከውሻው ጋር ታድራለች አለ። ይህን ያህል ፍቅር ከምን የመነጨ እንደሆነ እኛም ግራ ገብቶን ነበረ። ግን ሁኔታዎችን እንትን ስንል፣ እሱን ደግሞ ካየው ነገር አንጻር በቃ አይቶሻል፣ የማያየውን ነገር አይቶሻል። ያደረግሽውን ደግሞ አንቺ ታውቂያለሽ። እኔ እንዲህ ብዬ አልናገርም፣ እውነቴን አይቶታል የጠፋውን በዛ ምክንያት አግኝቸው ነበር። እንደውም ባልሽን ባልሽን አግኝቸው ነበር። የውልሽ በቃ በዚህን ያህል ልክ እንደዚህ ከውሻው ጋር የሆንሽበትን ሁሉን ሚስጥር አውቋል። እኔ ምንም ማድረግ አልችልም። ገባሽ አይቶሻል። ሁሉን ነገር አግኝቸው ነግሮኛል። በቃ ምን ላደርገን? ራሴ እንዴት ልነግርሽ እንደምችል ግራ ገብቶ ነበር። አይቶሻል እያልኩሽ እኮ ነው። ምንም አልመሰለሽም ተመግሪኝ እሺ፣ ካላናገርሽኝ፣ ምን ይባላል? ቁጭ በልሽ። ምንድነው ያየው? እሺ፣ እሺ። ምንድነው ያየው? ከውሻሽ ጋር በቃ የምታደርጊውን ሁሉን ነገር አውቋል። ምንድነው ያወቀው? እሺ፣ ምን ሳደርግ ነው ያየኝ? በቃ እሱን አልነግርሽም፣ ግን በቃ አይቶሻል፣ ሁሉንም ነገር አውቋል። በቃ እሺ፣ ምንድነው ማድረግ ያለብኝ? እሺ፣ ያየውን ሁሉ ነገር ነግረሃል፣ አንተም ታውቃለህ፣ ሁሉም ሳያውቃል ማለት ነው። እኔ እና እሱ ብቻ ነው የምናውቀው። ለዚህ ነው ጥሎኝ ሄደው፣ እንደማደርግ አላውቅም። እሺ ተረጋግተን እናውራ። እሺ ያለውን ነገር ንገረኝ። ግን ማንም ሰው እንዲሰማብኝ አልፈልግም። ማንም ሰው አይሰማም። ለዚህ እኮ ነው እናውራ ስልሽ አንቺም ብያልሽኝ ነው። ይህን ነገር ማንም ሰው ሳይሰማ መፍትሄ ንፈልግ ነው ወደሽ እንዲህ እያደረግሽ እንዳልሆነ እጠረጥራለሁ። ግን እንዴት ነው አንቺ ይሄን ነገር እንዲህ ልታረጊ የቻልሽ እ ፈቃደኛ ከሆንሽ ይሄን ነገር ብቻ ነገሪ። ብዙ ነገር ውስጥ ገብቻለሁ እኔ። ልክ አይደለውም። በቃ ከራሴ ጋር አይደለውም። ማንም ማንንም የሚበዳኝ የለም። ታዲያ መፍትሄው እንደዚህ መሆን ነው እ እኔ በጣም ራሴን እያመመኝ ነው፣ እና እኔ ብዙ ጊዜ እየታመምኩበት ነው። ምንድን ነው የምትታመሚበት? የሆንሹ ነገር በትክክል ምንድን ነው? በቃ ደህና አደለውም። እኔ ከራሴ ጋር አደለውኝም። ከመጀመሩ እንዲህ አይነት ነገር የጀመርሹ አንቺ እንዴት ደግሞ ልጀምር ይቻልሽ? ማለትም ማን ነው እንደዚህ አይነት ነገር እንድታደርጊ ያደፋፈረሽ? መቼ ጀመርሽ ይህንን ነገር ነገር ከኢትዮጵያ ከወጣው በኋላ። እኔ እንዲህ አይነት ሰው አልነበርኩ። እኔ እንዲህ አልነበርኩ። እኔ ይችኛው አልነበርኩኝ። ታዲያ ለመውጣት እኮ ምንም ያደረግሽው ነገር የለም። መድረቅ እኮ ነው ያዝሽዋል አይደለ? በቃ እኔ ወድጃ አይደለም እንደዚህ የሆንኩ ያለሁት፣ ወድጃ አይደለም። ቆይ ይህን ነገር እንዴት ነው ልታደርጊ የቻልሽው? እንዴት ነው የጀመርሽው? አስረጅም እስኪ፣ ነገር ምንድነው? ማንም እንደዚህ እኮ የምትፈሪ ከሆነ ከመጀመሪያውኑ መጠንቀቅ ነው የነበረው። መጠንቀቅ ብቻ ሳይሆን ይህን ነገር መዳፈር ነገር ወድጃ አለም የገባውት ፈልጌ አይደለም የገባሁት። መውጣት ፈልጋለው። እኔም ምን አስገድዶች ጀመርሽ አንቺ። በቃ ውጭ ከሄድኩ ጀምሮ ነው ይሄ ሁሉ ነገር እንደዚህ ሊሆን የቻለው። ማለት በቃ እዛ ሁሉም ነገር ኖርማል ነው። ጓደኞቼም የዛው ዜጋ ናቸው ፈረንጆች ናቸው። እና በቃ እንደ ቀልድ ነው። እኔ ይገባበታለኝ ብዬ አላሰብኩኝም ነበር እዚህ ነገር ውስጥ። እንደ ቀልድ ነው ሁሉም ነገር ይሆነ ራሴን ግን መጨረሻ ላይ እዚህ ውስጥ አገኘሁት። እነሱ ከውሾቻቸው ጋር ከእንስሳቷቸው ጋር እንደፈለጉ ነው የሚሆኑት። ይላፋሉ፣ ይጫወታሉ፣ ይቃለዳሉ። በቃ እኔንም እየገፋፉኝ እያደፋፈሩኝ እዚህ ነገር ውስጥ ገባ እንደዚህ ሆኜ ራሴን አገኘሁት። ታዲያ ቢያንስ እዛው ጠለሹ መምጣታችን ነበር። እኔ እንጃኔ ምን አይነት ነገር ውስጤ ላይ እንደገባም አላቅም በቃ የሆነ ነገር አለ እኔ ማላቀው የሆነ እኔ ጋር የሆነ ያለ ስሜት አለ። ይህንን ማውጣት ነው የምፈልገው፣ ማቆም ነው የምፈልገው። ጊዜ ነበረሽ እኮ ይሄን ነገር እኛ ከማወቃችንም በፊት እንደገና ሌላ ይህን ያህል ከመሄድሽ በፊት እዚህ የምታረጊበት ጊዜ ነበረች። ለምን ማንም ሰው ያቅም ነበረ። እሱም ያውቃል ብዬ አላሰብኝም። እሱን ግን አውቆ እኔን ሸሽቶኝ ሄደ። ሰው ስላወቀብሽ ነው አሁን ለማስተካከል ያሰብሽ፣ ወይስ ከልብሽ ተጸጸተሽ ነው? ግራ ገባኝ እኮ ዛሬ ተጸጸተሽ ነገ የምትመለሽበት ቢሆንስ በምን እናውቃለን? ምክንያቱም ከሁኔታሽ ሰው ስላወቀብሽ ነው እንጂ ለመመለስ ራሱ ፍቃደኛ አይደለሽም። ፍቃደኛ ነው ከልብሽ ነው? ከልቤ ነው። እሺ አሁን አንድ ነገር እናደርግ ያለውን ነገር ለአንዴና ለመጨረሻ ጊዜ ሰው እንዳይሰማው ትፈልጊያለሽ አይደለ? እፈልጋለሁ ማንም ሰው እንዲሰማብኝ ማ አልፈልግም። ጥሩ አንተን በማወቅህ እሱን በማወቁ ራሱ በጣም አፍሬ። ያለው የምታፍሪ ይገባል። እንደው እውነቱ ከሆነ በዚህ ልክም ከተጸጸሽ ጥሩ ነው። አንድ ጊዜ እሱን ላግኘው ማለትም እሱ የት ነው ያለው? አለ እዚሁ አካባቢ ነው ያለው ሲያገናኝ ያገናኝሻል። ደስ ይለኛል። እሱም አሁን በዋናነት የመጦት የነበረው ያንቺን ፍቃደኝነት ለመጠየቅና ይህን ነገር እሱም እንዳወቀ ያው ያልሆነ ነገር ከተፈጠረ እንኳን እሱ መጥቶ እንድታውቂው ነው። እንደገና ደግሞ ለሌላ ሦስተኛ ወገን ወጥቶ አንቺም የሆነ ነገር እንዳይፈጠር ስለሆነ፣ በቃ ይህን ነገር መፍትሄ ለአንዴና ለመጨረሻ ጊዜ እንድንፈታው ብዬ ነው መፍትሄ የሆነውን ነገር እናደርጋለን። እዚህ ጋር ህይወት ነው የያዛችሁት አይደለ? አንቺም እሱም ህይወት ነው። ስለዚህ ጀስት እናንተን ሴቭ ማድረግ ነው የእኔ ስራ ደግሞ። ከዛ ከእሱ ጋር ያለውን ነገር አውርተሽ ጨርሽ፣ ለአንዴና ለመጨረሻ ጊዜ ከእናንተ መሀልም እኔ ራሴ እናገላለሁ። አንቺም የሚመስልሽን ነገር ማድረግ ትችያለሽ። ማለትም ለመውጣት የሚያስችሉ ነገሮች ካሉሽ በምፈልጊው አይነት ነገር ሂጂ። ለአሁን ግን በቃ እኔ ራሴን ሀላፊነት ብቻ ነው መወጣት የምፈልገው እሺ። ምክንያቱም እኔ ያላመንኩሽም፣ ይዤው ልምጣ ተነጋገሩ። ችግራችሁ እንዴት ነው? ያላመንከኝ ይህን ሁሉ ነገር እየነገርኩ ሁሉንም ነገር በግልጽ አውጥቼ እየነገርኩ እንዴት ነው ማታምኝ? ሁኔታሽ እንዳምንሽ አንተ፣ እኛ ነገሩን ስላወቅንብሽ ነው እንጂ። ለማቆም ከዚህ በፊት ጥረት አድርገሽ ታውቂያለሽ? ለዚህ እኮ ነው ማንም ሰው የሚረዳኝ የለም እያልኩ ያለሁት። እሺ፣ ለማቆም ጥረት አድርገሽ ታውቂያለሽ ከዚህ በፊት? እንዴት አድርጌ፣ በቃ እኔ ከራሴ ጋር አልነበርኩኝም። አሁንም እናንተ ይህን ነገር ስላወቃችሁ ነው እንደዚህ እየሆንኩ ያለሁት ግን ደግሞ ራሴን ከዚህ ውስጥ ማውጣት እፈልጋለሁ። እኔ ግራስ ላይ ገባሽ ነው፣ ትንሽ ለማመንም ለራሱ ምክንያቱም ፊትሽ ላይም ሁኔታሽም ላይ በቃ የሆነ ለውሻው ያለሽ ነገር የበለጠ ይታያል። ከባልሽ እና ከውሻሽ ለየትኛው የበለጠ የማዘን ስሜት አለሽ? አይ ነገሩን ዝም ብዬ ነው እንደው። ነገሩን ለማን የበለጠ ታዝኛለሽ እንዴ? ለባሌ ነዋ። ግን ደግሞ እሷንም በጣም ነው የምወደው። እኔ እኮ እያላመንኩሽ ፈልጌ አይደለም። ግን ሁኔታሽን ሳየው አነጋገርሽን ሳየው የሆነ የተጸጸትሽ አልመሰለኝም። ለዛ ነው። እንዴት ነው የማይመስልህ? ይሄን ሁሉ ነገር እየነገርኩ እኔ እንጃ፣ አልመሰለኝም። በቃ ለማንኛውም ይዤው ልምጣ፣ ባልሽ ምን ይመስልሽ? ቆይ ተቀመጥ፣ ምነግርህ ነገር አለ። ደህና አይደለሁም ስልህ እኮ ምንድን ነው፣ በቃ ከውሼ መለየት አልችልም እኔ እየበላው እሱም ሚሮ ይመስለኛል ውሻሽ ማለት ነው። ሌሊት ተኝቼ ከባሊጋ መተኛት አልችልም። ተነስቼ ውሽ ያጠገብ ነው የምተኛው። ለምን ደግሞ ምታረጊ? አንዳንዴ ራሱ ሲጠይቀኝ አይ ሽንት ቤት ነይም ብዬ ሄጄ ውሻ ያጠገብ ነው ማድረው። እኔ እንጃ በቃ እኔ ምን አይነት ልክፍት እንደያዘኝ አላቅ። ለዚህ ነው ደና አይደለሁም እያልኩ ያለሁት። እንዲህ የነገርኩ ራሱ ስለውሼ መጥፎ ነገር ስታውራ ደስ አይለኝም። በቃ ውስጤ ላይ የሆነ ነገር አለ ፍራ ያጋባል። እሺ አሁን እያመንኩሽ ነው። ደህና እንዴት እንዳሉ እያየው ነው። ምክንያቱም ይሄ ጤነኝነት አይደለም፣ እንጂ ሰው ለወለደው ልጁ ነው እንጂ እንደዚህ የሚያስበው እንዴት ለእንስሳ በዚህ ያህል ልክ ይጨነቃልና፣ ልክ ነሽ። የጤነኝነት እንትን አይደለም። በቃ መፍትሄ የሆነውን ነገር ግዴታ አብረን መውሰን ስላለብን እሱም ውጪ ላይ ስለሆነ ያለው አስገብተ ነው ያለውን ነገር ሙሉን ፍርጥርጥ አድርጋችሁ ነገሩ ይህንንም አሁን ልክ ያልሆንሽበትንም ነገር ጨምሮ መታመመሽንም ጨምሮ ሙሉን ተነጋግራችሁ የሆነ ነገር ወስናችሁ ብትለያዩ ማለትም ብታደርጉ ደስ ይለኛል። ግዴታ ስለሆነ እሱም ጥሩ ሁኔታ ላይ አይደለም ያለው። ባይዘወ ይህን ነገር ካወቀ ወዲህ፣ ካየሽ ወዲህ በቃ ጤነኛ አይደለም እሱ። ገባሻ በመሀል ተነስቶ ለቤተሰቦችሽ ቢናገር ምን እንደሚፈጠር አስበሻል? ለሚያውቃቸው ሰዎች እንዲህ እንዲህ አየው ብሎ ቢል እንኳን ምን እንደሚፈጠ አንቺ ብዙ ሰዎች የሚያውቁሽ ከውሻ ጋር በጣም እንደምትወጂ፣ ውሻን እንደምትወጂ ነው የሚያውቁት? ከውሻ ጋር እንዲህ አለ ማለት ሁሉም ሰው በአንድ ጊዜ ነው የሚያምነው። ለማመን ራሱ ቀላል ነው አንቺ ነው የሚያውቅ ሰው ምክንያቱም፣ ከውሻ ጋር ይሄ ለውሻ ያለሽ ፍቅር ልዩ እንደሆነ ስለሚያውቁ ማለት ነው። ለካ እንደዚህ ነገር ኖሯት ነው ማለታቸው አይቀርም። እኔ ምን እንዳደረጉኝ ምን እንዳስነኩኝ ምን አይነት ነገር ውስጥ እንደገባው እራሱ ለራስ ላቅ ባይዘዊ። የፈረንጅ ቡዳም የፈረንጅ ጠንቋይም በጣም ብዙ ነው ያለው። በሁሉም ቦታ ላይ ይሄ ጠንቋይም ቡዳም መተተኛም አለ። ያው ሁኔታው ይለያይ እንጂ ምናልባት ይህን ነገር እንድታደርጊ እንድትወጂ ያደረጉብሽ ነገርም ሊኖር ይችላል። ሌላም ሚስጥሮች ሊኖሩ ይችላሉ፣ አሁን ለጊዜው የማናውቃቸው። ግን ደግሞ አሁን ለጊዜው ማድረግ ያለብን ከባልሽ ጋር ያለሽውን ጉዳይ መፍታትና ይሄ ጉዳይ ሌላ ሰው ጋር እንዳይደርስ ማድረግ ነው። እኔም እሱን ነው የምፈልገው። ስለዚህ ባልሽን ይዤ ልምጣ፣ ተረጋግተሽ ከእሱ ጋር ያለውን ነገር አውርተሽ ጨርሽ ለአንዴና ለመጨረሻ ጊዜ ደስ ይለኛል።